በእግር ኳስ ሜዳ ላይ አንዳንዶች ተጫዋቾች ናቸው፣ ሌሎች ደግሞ ኮከቦች። በጣም ጥቂቶች ግን ከተጫዋችነት አልፈው ወደ ሌጀንድነት ይሸጋገራሉ። ከነዚህ ጥቂቶች መካከል ደግሞ አንድ ለየት ያለ ሰው አለ። በሜዳ ላይ ሲመለከቱት ከግብ ጠባቂም በላይ፤ እሱ ልክ እንደ አንድ ሱፐር ሂሮ ነበር። መዝለል፣ መብረር፣ ከተጋጣሚዎቹ የሚመጡትን እንደ ጥይት የፈጠኑ ኳሶችን እንደ ቀላል ነገር ማዳን ይችል ነበር። ቡድኑን ከአደጋ የመታደግ ኃላፊነት ሁሌም ትከሻው ላይ አለ። እሱም ይሄንን ኃላፊነቱን በብቃትና በዘዴ፣ በየጊዜው ይወጣል። ልክ እንደማንኛውም ታላቅ ሱፐር ሂሮ እሱም ጭምብል ይለብስ ነበር። ግን እያንዳንዱ ጀግና የራሱ የሆነ የመነሻ ታሪክ አለው። የቼልሲ ጭምብል ለባሽ ግብ ጠባቂ ለሆነው ለዚህ ዝምተኛ ግዙፍ ሰው ለፒተር ቼክ ታሪኩ በዝና ወይም በድል አልተጀመረም። የጀመረው በአንድ አሰቃቂ ግጭት ነበር፤ ሕይወቱን ሊነጥቀው ከሞላ ጎደል የቀረና ሕይወቱን ለዘላለም የቀየረ ግጭት። ይህ የሱፐር ግብ ጠባቂውና ወደ ጭምብል ለባሽ ጀግና የቀየረው የዚያች አስደንጋጭ ጨዋታ ታሪክ ነው። ፒተር ቼክ ዓለም አቀፍ ዝናን ያተረፈው በቼልሲ ቤት በነበረው አስደናቂ ጊዜ ነበር። ከዚያ በፊት ግን በሀገሩ ቼክ ሪፐብሊክ ክለቦች ከነበሩት ቪክቶሪያ ፕሌዘን፣ ኬል ቡሻኒና ስፓርታ ፕራሃ ጋር አውቷል። በመቀጠልም ወደ ፈረንሳይ በማቅናት ከሬን ክለብ ጋር ለሁለት አመታት አሳልፎ በ2004 የብዙዎችን ቀልብ መግዛት ጀመረ። በዚህ ሁሉ ጊዜ ቼክ ልክ እንደ ማንኛውም ተጫዋች ምንም አይነት ጭምብል የማይለብስ ነገር ግን በግብ ጠባቂነት እጅግ በጣም የተዋጣለት ተራ ተጫዋች ነበር። ቼልሲ ግን በውስጡ የተደበቀውን እምቅ ኃይል ተመለከተ። ገና በ22 አመቱ በ2004 ክለቡን እንዲቀላቀል አስፈረሙት። ለዚህ ወቅቱ በቼልሲ ታሪክ ዱ ግብ ጠባቂ አደረገው። ምንም እንኳን ወጣት ቢሆንና ቼልሲ በካርሎ ኩዲቺኒ መልክ ልምድ ያለው ግብ ጠባቂ ቢኖረውም ቼክ በጆዜ ሞሪኖ ስር ወዲያውኑ የቡድን የመጀመሪያ ምርጫ ሆነ። የመጀመሪያ ጨዋታውን ከማንቸስተር ዩናይትድ ጋር አድርጎ ምንም ግብ ሳያስተናግድ በንጽህና ወጣ። ይህ ለሱ ትልቅ መነሳሳት ነበር። ከታሳስ 2004 እስከ መጋቢት 2005 ድረስ ለ1025 ደቂቃዎች አንድም ግብ ሳያስተናግድ በመቆየት የፕሪምየር ሊግ ክብረ ወሰን ሰበረ። የመጀመሪያ የውድድር ዘመኑን በእንግሊዝ ሲያጠናቅቅም 24 ጨዋታዎችን ግብ ሳያስተናግድ ግድ በመጨረስ የፕሪሚየር ሊጉን የወርቅ ጓንት ሽልማት አሸነፈ። እውነት ለመናገር እብደት የሞላበት ጅማሮ ነበር። ከዚያ የውድድር ዘመን በኋላ ቼክ ለብዙ አመታት የቼልሲን የግብ ክልል እንደሚጠብቅ ግልጽ ሆነ። ነገር ግን ሁሉም ሲያደንቀው የነበረውና የግብ ጠባቂነትን ቦታ ይቆጣጠራል የተባለው ይሄ ተጫዋች በስራው ላይ እያለ ሊሞት ከጫፍ ደርሶ ነበር በሚቀጥለው አመት በጥቅምት 14 2006 ይህ ቀን በፒተር ቼክ ሕይወት ውስጥ ጥቁር ቀን ነበር። በፕሪምየር ሊጉ ሜዳ ላይ የቼክን ሕይወት አደጋ ላይ የጣለ አንድ እጅግ በጣም አስደንጋጭ ክስተት ተፈጠረ። ጨዋታው በሬዲንግና በቼልሲ መካከል በሬዲንግ ማዴስኪ ስታዲየም ነበር። ቼልሲ ወደዚያ ጨዋታ የገባው የፕሪምየር ሊጉ ሻምፒዮን እንደመሆኑ መጠን በልበ ሙሉነት ነበር። ነገር ግን ሬዲንግ በሜዳው የማይሸነፍ በመሆኑ ጨዋታው ቀላል እንደማይሆን ይጠበቃል። ሁላችንም አስደሳች ጨዋታ እንመለከታለን ብለን ብንጠብቅም ካሰብነው በላይ የሆነ ድራማ ግን ተመለከት። ድራማውም የተጀመረው ከጨዋታው መጀመሪያ አንስቶ ነበር። እንዲያውም ወደ ጨዋታው አንድ ደቂቃ ብቻ አርፍደው ቢገቡ ኖሮ የድራማውን ትልቁን ክፍል አምልጦት ነበር ማለት ነው። ጨዋታው ከተጀመረ ገና ሀያ ሰከንዶች እንኳን ሳይሞላው የጨዋታው ድባብ በሙሉ በአንድ ቅጽበት ተለወጠ። ፒተር ቼክ ከግብ ክልሉ ጠርዝ ላይ ኳስ ለመያዝ ወጥቶ ነበር። ልክ ኳሱን እንደያዘም በዚያ ቀን የመጀመሪያ የፕሪሚየር ሊግ ጨዋታውን እያደረገ ከነበረው የሬዲንጉ አማካይ ስቲቨን ሃንት ጋር ተጋጭቷል። መጀመሪያ ላይ ሁሉም ነገር ቀላል ይመስል ነበር። ነገር ግን ድርጊቱ በድጋሚ ሲታይ የሃንት ጉልበት በቀጥታ የቼክን ጭንቅላት እንደመታው በግልጽ ታየ። እጅግ በጣም አሰቃቂ ነበር። የሕክምና ባለሙያዎች በፍጥነት ወደ ሜዳ ገብተው እርዳታ ሊሰጡት ጀመሩ። ለጥቂት ደቂቃዎች ምርመራ ከተደረገለት በኋላ ቼክ በአራት እግሩ እየዳኸ ከሜዳው መስመር ሲያልፍና መሬት ላይ ወድቆ ሲንፈራፈር ታየ። ህክምናው ቀጠለ። ከአራት ደቂቃ ያህል በኋላ ጨዋታውን መቀጠል እንደማይችል ተወስኖ በቃሬዛ ላይ ታስሮ ከሜዳ ተወሰደ። ካርሎ ኩዲቺኒም እሱን ለመተካት ተዘጋጀ። ይሄ ሁሉ የሆነው ገና በጨዋታው የመጀመሪያ አምስት ደቂቃዎች ውስጥ ነበር። ነገር ግን በዚያች ጨዋታ በቃሬዛ ተሸክሞ ሜዳውን የሚለቀው ቼክ ብቻ እንደሚሆን ማንም አላሰበም ነበር። ጨዋታው በኩዲቺኒ ግብ ጠባቂነት እንደተለመደው ቀጠለ። እስከ ግማሽ ሰዓት ድረስ በሁለቱ ቡድኖች መካከል ምንም አይነት የጎል ሙከራ አልነበረም። ነገር ግን ከረፍት ጥቂት ቀደም ብሎ ቼልሲ የቅጣት ብታገኘ፣ ፍራንክ ላምፓርድ ወደ ግብ የመታት ኳስ መጀመሪያ በቡድን አጋሩ፣ ቀጥሎም በሬዲንጉ ተከላካይ ኢቫር ኢንጊማርሰን ገላ ተመታ ወደ ግብ ገባች። ቼልሲ ባልጠበቀው ጎል መሪ ሆኖ ወደ እረፍት አቀና። አሁን የቼክ ጉዳት ለጨዋታው፣ እንዲያውም ለመላው የውድድር ዘመን በቂ ድራማ ነው ብሎ ማሰብ ይቻላል። ግን ሁለተኛው አጋማች ከዚህም የከፋ ነገር ይዞልን መጣ። ብታምኑም ባታምኑም ቼልሲ ይሄንን ጨዋታ ያጠናቀቀው በሜዳ ላይ በዘጠኝ ተጫዋቾች ብቻ ነበር። እንዴት ሊሆን ቻለ? በሁለተኛው አጋማሽ 17ኛው ደቂቃ ላይ የመጀመሪያ የፕሪሚየር ሊግ ጨዋታውን እያደረገ የነበረው ጆን ኦቢ ሚካኤል ተጫዋች በመጎተቱ ሁለተኛ ቢጫ ካርድ አይቶ ከሜዳ ተባረረ። አሁን ጥቅሙ ለሬዲንግ ሆነ። በአንድ ጎል እየተመራ ቢሆንም የተጫዋች ብልጫ ነበራቸው። ነገር ግን ይሄም ብዙም አልቆየም። በ83ኛው ደቂቃ የሬዲንጉ አንድሬ ቤኪ በዲዲየ ድሮግባ ላይ በሰራው ጥፋት ሁለተኛ ቢጫ ከሜዳ ተሰናበተ። ስለዚህ ሁለቱም ቡድኖች ጨዋታውን በአስር ተጫዋቾች ያጠናቅቃሉ ማለት ነው። በፍጹም ጨዋታው አንድ ለዜሮ እንደሆነ ወደ መጨረሻዎቹ ደቂቃዎች ሲቃረብ ሬዲንግ ያቻነት ጎን ለማግኘት ከፍተኛ ጫና እያደረጉ ነበር። የማዕዘን ምት ሲያገኙ ግብ ጠባቂያቸው ጭምር ወደ ቼልሲ የግብ ክልል መጣ። በዚህ ሰዓት ሁሉንም ነገር አደጋ ላይ መጣል ግድ ነበር። የማዕዘን ምቱ ሲመታ የቼልሲ የግብ ክልል በተጫዋቾች ተጨናንኮ ነበር። በዚህ ግርግር መሃል ኩዲቺኒ ኳሱን በቡጢ ለማውጣት ሲሞክር ከባድ ጉዳት ደርሶበት ራሱን ስቶ ወደቀ። ዳኛው ምን እንደተፈጠረ ለማየት ጥቂት ሰከንዶች ፈሽቶበት ነበር። በዚህ አጭር ጊዜ ውስጥ ሬዲንግ የአቻነት ጎላቸውን ለማግኘት ቢሞክሩም ድሮግባ በግብ መስመሩ ላይ ኳሷን አወጣት። ዳኛው የቼልሲ ግብ ጠባቂ ላይ የደረሰውን ነገር ሲረዳ ወዲያውኑ ጨዋታውን አስቁሞ ሕክምና እንዲያገኝ አደረገ። የሕክምና ባለሙያዎቹ ከመጡና ከመረመሩት በኋላ እሱም መቀጠል እንደማይችል ግልጽ ሆነ። እሱም በቃሬዛ ከሜዳ ወጣ። ሁለቱም ግብ ጠባቂዎች በአንድ ጨዋታ ራሳቸውን ስተው ከሜዳ መውጣታቸው ከዚህ በፊት ታይቶ የማይታወቅ ክስተት ነበር። ቼልሲ ከዚህ በፊት ገብቶበት በማያውቀው ከባድ ችግር ውስጥ ወደቀ። ነገሩን ይበልጥ አስገራሚ ለማድረግ ቼልሲ በዚያ ሰዓት ሁሉንም ተጫዋቾች ቀይሮ ጨርሶ ነበር። ስለዚህ ሌላ ግብ ጠባቂ ማስገባት አይችሉም ነበር። ይህ ማለት ከመስመር ተጫዋቾች አንዱ ወደ ግብ ገብቶ መጠበቅ ነበረበት። የቡድኑ አምበል ጆን ቴሪ የግብ ጠባቂውን ልብስ ለብሶ ለቀሪዎቹ ደቂቃዎች የግብ ጠባቂነት ኃላፊነቱን ተረከበ። እብደት ነው አይደል? ሚኬል ከሜዳ መባረሩን ኩዲቺኒ ደግሞ ያለ ተተኪ መውጣቱን አስታውሱ። ይህ ማለት ቼልሲ ጨዋታውን ያጠናቀቀው በዘጠኝ ተጫዋቾችና በተከላካይ ግብ ጠባቂነት ነበር። ነገር ግን እድሉ ባይመቻችላቸውም ቼልሲ ጎሉን አስጠብቆ ሶስቱንም ነጥብ ይዞ በመውጣት የሬዲንግን በሜዳው ያለመሸነፍ ጉዞ አቆመ። የቼልሲ ደጋፊዎች በጭንቅ የተገኘውን ድል ሲያከብሩ፣ የፍጻሜው ፊሽካ እንደተነፋ ሀሳባቸው ወዲያውኑ ወደ ግብ ጠባቂያቸው ዞረ። ሁሉም ሰው ቀላል የጭንቅላት ጉዳት ነው ብሎ አስቦ ነበር። ከጨዋታ በኋላ ግን ሐኪሞቹ ፒተር ቼክ በግጭቱ ምክንያት ሕይወቱን ሊያጣ ከጫፍ ደርሶ እንደነበር ገለጹ። አዎ ያን ያህል አስፈሪ ነበር። የራስ ቅሉ ላይ ከባድ ስብራት ደርሶበት ቀደው ጥገና ማድረግ ነበረበት። ወደ ቤቱ ከመመለሱ በፊት ለአስር ቀናት ሆስፒታል ውስጥ ቆየ። ከክስተቱ በኋላ ባሉት ሳምንታት በመላው የእግር ኳስ ዓለም ዋነኛ መነጋገሪያ ርዕስ የሆነው ግብ ጠባቂዎች ከሚገባቸው በላይ ጥበቃ እንደሚያስፈልጋቸው ነበር። ቼክ ራሱ በኋላ ላይ ስለተፈጠረው ነገር ሲናገር በወቅቱ ምን እየተካሄደ እንደነበር ብዙም እንደማያስታውስ ቀላል ጥያቄዎች እንኳን መመለስ እንዳልቻለና ደጋግሞ ራሱን እንደሚስት ተናግሯል። እንዲህ ነበር ያለው፦ ከእንቅልፌ ስነቃ ሁሉም ሰው ምን እንደተፈጠረ አስረዳኝ። ከ15 ደቂቃ በኋላ ግን ምንም ነገር ማስታወስ አልቻልኩም። ስለዚህ እንደገና አንቀላፋው። ስነቃ ምንም የማስታውሰው ነገር አልነበረም። ይህ ብቻውን ጉዳቱ ምን ያህል አስፈሪ እንደነበር ያሳያል። በዚያ ጉዳት ምክንያት ቼክ ለ ሶስት ወራት ከሜዳ ርቆ ቆየ እስከሚቀጥለው አመት ድረስ አንድም ጨዋታ አልተጫወጠም በጥር 2007 ከሊቨርፑል ጋር በነበረው የፕሪሚየር ሊግ ጨዋታ ወደ ሜዳ ተመለሰ። በዚያን ጊዜ ነበር ለመጀመሪያ ጊዜ አዲሱን ሰው ያየ ነው። የራግቢ ተጫዋች የሚያስመስል የራስ ቁር ለብሶ ነበር። በቀሪው የስፖርት ህይወቱ በሙሉ በሜዳ ላይ በሚገኝበት ጊዜ ሁሉ እንዲለብሰው የታዘዘው መለዋወጫ ይህ። ጭምብል መጀመሪያ ሲለብሰው ፔውን ውዝግብ አስነስቶ ነበር። የኒውዚላንዱ ካንተርበር የተባለ ኩባንያ አርማ ነበረው። ይህም የቼክ ሪፐብሊክ እና የቼልሲ ስፖንሰሮች የነበሩትን ፑባና አዲዳስን አላስደሰተም። አዲዳስም ጣልቃ ገብቶ ለሱ ልዩ የራስ ቁር ሰራለት። ይህም በፍጥነት የፒተር ማንነት ትልቅ አካል ሆነ። አሁን ሁሉም ፒተር ጥሩ ግብ ጠባቂ እንደሆነ አስቀድሞ ያውቅ ነበር። ነገር ግን በዚህ ልዩ ጭምብል ይበልጥ የተሻለ ሆነ። ልክ ተጨማሪ ኃይል የሰጠው ይመስል ነበር። በ2007 ለመጀመሪያ ጊዜ ለብሶት በዚያው አመት ቼልሲ የሊግ ካፕ ና የኤፍኤ ካፕ ዋንጫዎችን እንዲያሸንፍ አግዞታል። በኤፍኤ ካፕ ፍጻሜ ከማንቸስተር ዩናይትድ ጋር በተደረገው ጨዋታ ለ120 ደቂቃዎች ግብ ሳያስተናግድ በመውጣት በአዲሱ የዌምብሌይ ስታዲየም የመጀመሪያው ንጹህ ግብ ወይም ክሊን ሺት ያስመዘገበ ግብ ጠባቂ ሆነ። በሚቀጥለው ዓመት ቼልሲ በታሪኩ ለመጀመሪያ ጊዜ የአውሮፓ ቻምፒዮንስ ሊግ ፍጻሜ እንዲደርስ ረዳው። በዚያ ጨዋታ ከክርስቲያኖ ሮናልዶ የፍጹም ቅጣት ምት ጭምር አድኗል። በሚያሳዝን ሁኔታ ጆን ቴሪና ኒኮላስ አኔልካ የፍጹም ቅጣት ምቶችን በመሳታቸው ቼልሲ ዋንጫውን ባያነሳም ከአራት ዓመታት በኋላ ግን ጀግናው የጀመረውን ስራ ለመጨረስ ተመልሶ መጣ። ቼልሲ እንደገና የቻምፒዮንስ ሊግ ፍጻሜ እንዲደርስ አግዞት፣ በዚህ ጊዜ የጨዋታው ኮከብ ተብሎ ተመረጠ። ከባየር ሙኒክ ጋር በሜዳቸው በተደረገው ጨዋታ በተጨማሪ ሰዓት የአርያን ሮበንን የፍጹም ቅጣት ምት በማዳን ቼልሲን ከሽንፈት ታደገ። ከዚያም በፍጹም ቅጣት ምት ሁለት ተጨማሪ ኳሶችን በማዳን ሰማያዊዎቹ የመጀመሪያውን የሻምፒዮንስ ሊግ ዋንጫ እንዲያነሱና ብቸኛው የለንደን ክለብ እንዲሆኑ አደረጋቸው። በዚያሽ ቀን በታዋቂው ጭንብሉ የቼልሲ ሌጀንድነቱን አተበ። ሱፐር ግብ ጠባቂው የስፖርት ሕይወቱን ሲያጠናቅቅ ስፍር ቁጥር የሌላቸው ክብረ ወሰኖችን አስመዝግቧል። ስለዚህ ሱፐር ግብ ጠባቂው ስለው ይህን ማዕረግ በሚገባ እንዳገኘው ወቁ። በሁለት ሺዎቹ አጋማሽ እግር ኳስ ማየት ከጀመራችሁ ቼክን ጭምብሉን ለብሶ ብቻ ነው የምታውቁት። ያለመለዋወጫው ማየት እንኳን እንግዳ ሊሆን ይችላል። ነገር ግን ብዙዎች እንዴትና ለምን መልበስ እንደጀመረ ታሪኩን አያውቁም ነበር። ልክ እንደ ፒተር ፓርከር ወይም ስፓይደርማን የፒተር ቼክን ሊገድለው የነበረው ነገር የጀግንነት ማንነቱ መነሻ ሆነ። የራዲዮ አክቲቭ ሸረዲት ንክሻ ፒተር ፓርከርን ወደ ስፓይደርማን እንደቀየረው ሁሉ የስቲቨን ሃንት ምት ደግሞ ፒተር ቼክን ወደ ሱፐር ግብ ጠባቂነት ቀየረው። እናም ሁለቱም የጀግንነት ስራቸውን ለመስራት ጭምብል ያስፈልጋቸው ነበር።